ሰላም ጤና ይስጥልኝ። ውድ የተከበራችሁ የቻናሌ ተከታታዮች ሰላማችሁ ይብዛልኝ በያላችሁበት። በነገራችን ላይ ሀይምዬ ብቻ ፖስት የምታደርገውን ብቻ አይደለም፣ እኔ ወደ እናንተም አመጣላችሁ አስተማሪ የሆኑ ነገሮችን ሁሉ እየላችሁ መጣለሁ። ዛሬ ደግሞ የሆነ ነገር ብሩኬ ፖስት አድርጎ በጣም ነው ልቤን የነካው። በጣም ቆሜ እንዳስብ ያደረገኝ ነገር አለ አለ አንዳንድ ጊዜ ሁሉን ነገር ቶሎ እርስት የምናደርገው ምንም ነገር እንደማይፈጠር በአጠቃላይ ሞትን የምንረሳ ሰዎች አለን እና ምን አለ፣ በእርግጥ ጠፍተዋል ብሩኬና ሀይሚዬ መጀመሪያ ተናፍቃቸዋል። ዛሬ ብቅ በሉልን። ነገር ግን እሱ ወደ ፖስተ ፖስት ሊሄድና የሆነ የሆነ ነገርም ምልበታለኝ ተሆነ ጊዜ በኋላ እኮ ምንም ነን ምድር አታስታውሰንም ከበታች ቀብራ በተረኞች ታስረግጠናለች የሚል